በአዲስ አበባ አዲስ ወረርሽኝ ስለመከሰቱ የጳውሎስ ሆስፒታል የጤና ባለሙያዎች ለእናት መረጃ ገለጹ። በአሁኑ ሰዓት በጳውሎስ ሆስፒታል ለወረርሽኝ ተብሎ የለይቶ ማቆያ ስፍራ መዘጋጀቱንና እስካሁን በማርበርግ ቫይረስ ምክንያት በሐዋሳ ሪፈራል ሆስፒታል አንድ ሰው ህይወቱ ሲያልፍ፣ በዓለም አቀፍ ደረጃ ይሄ ነው መድኃኒቱ ተብሎ የተቀመጠ ነገር ለዚህ ቫይረስ በሽታ ባይኖረውም በሙከራ ላይ ያሉና ሌሎች ሀገሮች የሞከሯቸውንም ደግሞ በእኛ ሀገር ማምጣት የሚቻልበትን ሁኔታ ጀምረናል። ከባለድርሻ አካላቶችም ጋር ስራዎች ጀምረናል። ግን በአገር አቀፍ በአለም አቀፍ ደረጃ የዚህ በሽታ መድኃኒቱ ይሄ ነው ተብሎ በዚህ ሰዓት የተቀመጠ ነገር የለውም። የክትባት የመድኃኒት የሌሎች መከላከያ ነገሮችም ከዚህ በፊት የተሞከሩትን እንዴት አድርገን ህብረተሰባችን ጋር ማድረስ እንችላለን የሚለውን ግን በተዋረድ ስራዎቻችንን ጀምረናል ከባለድርሻ አካላቶችም ጋር በዚህ ላይ እየሰራን ያለንበት ነገር አለ። ለህብረተሰባችን ምናመጣ ይሆናል፣ ግን በዚህ ሰዓት እጃችን ላይ ያለ አለም የሚያውቀው የዚህ በሽታ መድኃኒት የሚባል የለውም። መከላከሉ ላይ አተኩረን እና ምልክቶች ሲኖሩ ቶሎ ህክምና በመውሰድ ነው የምናክመው ማለት ነው። ከዚህ በተጨማሪ እንግዲህ በሽታውን ያመጧሉ ብለን የምንላቸው ነገሮች በምንመለከትበት ጊዜ የዚህ በሽታ በተለይ ከሌሊት ወፍ ጋር ተያዥነት እንዳለው ሳይንሱን ማንም ቢመለከተው ማየት ይችላል። እነዚህ የመጀመሪያ ይዙታል የሚባሉት እነዚህ ናቸው። ከዛ ግን እንዴት ከነሱ ወደ ሰው መጣና ያ ሰው ደግሞ ወደ ሌላ ሰው እንዴት አስተላለፈ የሚለውን ነው ማለት ነው ጥናት የምናደርገው። ይሄንን ጥናት ለማድረግ የዋን ሄልዝ የአንድ የአጠቃላይ ጤና ቲማችንን አንቀሳቅሰናል። ለህብረተሰባችን ልክ መረጃዎቻችን በደንብ በተጠናከሩ ሰዓት የምናሳውቅ ይሆናል ማለት ነው በዚህ አስተላላፊነቷ የምትታወቀው የሌሊት ወፍ ስለምትኖር በተለይ በነዚህ አይነት ቦታዎች ላይ በሽታ ወጣ በሚባልባቸው ቦታዎች ላይ ለበሽታ ተጋላጭነት እንዳይኖር ከነሱ ጋር የሚኖሩ ንክኪዎችን መቀነስ አንዱ መከላከያ መንገድ ይሆናል ማለት ነው። መከላከያ መንገዶች ውስጥ ምንድን ነው ከተባለ አንዱ እሱ ስለሆነ ነው። ግን እኛ ሀገር ሲመጣ በየቱ ጋር መጣ፣ እንዴት ሆነ የሚለውን ጥናቶቻችን ሙሉ ለሙሉ በሚያልቁበት ጊዜ የምናሳውቅ ይሆናል ማለት ነው። የማርበርግ ቫይረስ በአዲስ አበባ ቅዱስ ጳውሎስ ሆስፒታልም እንግዲህ መገኘቱ የተነገረ ይገኛል። በሰሞኑ እንግዲህ በደቡቡ የሀገራችን ክፍል በጅንጋ ከተገኘ በኋላ በበርካታ ሰዎች እንግዲህ ህይወት መቀጠፉ ይታወቃል። ተከትሎ በትናንትናው ዕለትም እንግዲህ በአርሲ በሌሎችም ደግሞ እንደገና በአዋሳ ሆስፒታልም ጭምር የአንድ ሰው ህይወት መጥፋቱን መሰረት ሚዲያ አጋርቷል። ዛሬ በቅዱስ ጳውሎስ ሆስፒታልም እንግዲህ የተጠረጠሩ ግለሰቦችና ቫይረሱ የተገኙባቸው ሰዎች በልየታ እንግዲህ ተጠርጥረው ወደ ማዕከል ገብተዋል። የተከተለው እንግዲህ በአዲስ አበባና በዙሪያ እንዲሁም ደግሞ በሀዋሳ ከተማም ጭምር በሌሎችም እንግዲህ የሀገራችን ክፍሎች ላይ የማርገር ቫይረስ ዙሪያ ላይ ግልጽ መመሪያና እንዲሁም ደግሞ ሌሎችም ትእዛዛቶችና ስለ ቫይረሱ ስርጭትን በተመለከተ ጤና ሚኒስቴር ባለመዘናጋት ለህዝቡ ትክክለኛ መረጃ እንዲያደርስም አንዳንድ ግለሰቦች እየጠየቁ ይገኛሉ። የኢትዮጵያ ጤና ሚኒስቴር በሰሞኑ ባወጣው መግለጫ መሰረት እንግዲህ በጂንካጋ ከተለዩ ሰዎችና እንዲሁም ደግሞ ከሞቱ ስድስት ሰዎች ውጭ ላይ ቦታ አለመስፋፋቱን የገለጸ እንደሆነ ይታወቃል። የተከትሎ አሁን ላይ በተለያዩ ቦታዎች ላይ እየተገኘ ነው የሚል አንዳንድ ሚዲያዎች መሰረት ሚዲያ እያጋለጠ ከመሆኑ ጋር ተያይዞም የኢትዮጵያ ጤና ሚኒስቴር ለህዝቡ ደህንነትና ጤና ሲባል የኢትዮጵያ እንግዲህ ጤና ኢንስቲቱትም ጭምር በጋራ በመሆን ማለት ነው የማህበረሰብ ጤና ኢንስቲቱትም ጭምር በጋራ በመሆን ለህዝቡ ትክክለኛ የሆነ ኢንፎርሜሽንና መረጃ በሚንቀሳቀስባቸው ቦታዎች ላይ ህዝብ በሚበዛባቸው ቦታዎች ላይ ትክክለኛ መመሪያ ማግኘት ያለበት ጊዜ ይመስለኛል በ እዚህ ጉዳይ ላይ ባለመዘናጋት ሁላችንም ጥንቃቄ ልናደርግ እንደሚገባም በተለይም ደግሞ እንግዲህ የቫይረሱ ስርጭትን በተመለከተ ምን ምን ጥንቃቄዎች መወሰድ እንዳለባቸው የኢትዮጵያ ጤና ሚኒስቴር ግልጽ መመሪያ በሚዲያ ወጥቶ ሊሰጥ ይገባል የሚሉ የተለያየ መረጃዎች የወጡ ይገኛሉ። እኔም ይህንን እደገፋለሁ። ህዝብ ባለማወቅ ምክንያት በዚህ በሽታ ተይዞ ህይወቱን ማጣት የለበትም። ትክክለኛና ስለ ቫይረሱ ስርጭት በተመለከተም መረጃዎቹን የህብረተሰብ ጤና ኢንስቲትዩት እና እንዲሁም ደግሞ ጤና ሚኒስቴር መግለጫ መስጠት አለባቸው። ጊዜው አሁን ነው እያለን እንገኛለን። መልካም ጊዜ። በደቡብ ኢትዮጵያ ጂንካ አካባቢ የተከሰተው የማርበርግ ቫይረስ በሽታን በአጭር ጊዜ ለመቆጣጠር እየተሰራ ስለመሆኑ ጤና ሚኒስቴር ገለጸ። በኢትዮጵያ በተከሰተው የማርበርግ ቫይረስ ወረርሽኝ ዙሪያ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲቲዩት በጋራ ጋዜጣዊ መግለጫ ሰጥተዋል። ወረርሽኙ በኢትዮጵያ መከሰቱ ከታወቀበት ህዳር 3 ቀን ጀምሮ የ17 ሰዎች የላቦራቶሪ ናሙና ተወስዶ መመርመሩንና እስካሁን ስድስት ሰዎች ሕይወታቸው ያለፈ መሆኑን የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። ወረርሽኙ ከተለየ በኋላ ንክኪ ያላቸው ሰዎችን ከመለየት ጀምሮ በየወረደው የተቋቋሙ የድንገተኛ ምላሽ ሰጪ ማዕከላት ስራ እንዲጀምሩ መደረጉንም ገልጸዋል። ምልከታ በታየበት አካባቢ ንክክ የነበራቸው 125 ሰዎች ራሳቸውን እንዲለዩም ተነግሯቸዋል ያሉት ሚኒስትሯ እስካሁን ሌላ ቦታ ኬዝ አልተገኘም ብለዋል። በዛሬው እለትም ወደ ጂንካ ተንቀሳቃሽ ላቦራቶሪ እና የባለሙያዎች ቡድን መላኩን ዶክተር መቅደስ ተናግረዋል። በንክኪ የሚተላለፍ በሽታ በመሆኑ በተለይ ምልክት ካሳዩ ሰዎች ጋር ንክኪን መቀነስ፣ እጅን በሳሙና መታጠብ እና ሳኒታይዘር መጠቀም እንዲሁም ምልክቶቹ የታየበት ሰው ወደ ህክምና ተቋም መሄድ እንዳለበትም ተናግረዋል። በሽታው በተከሰተባቸው አካባቢዎች የለይቶ ማቆያ ቦታዎችን ከማዘጋጀት ጀምሮ የህክምና ቁሳቁስ እና ግብአት ማሟላት ስራ መሰራቱን ዶክተር መቅደስ ጠቁመዋል። የጥንቃቄ የቃቀ መልእክት ለከተማችን ነዋሪዎች በሙሉ በማርበርግ ቫይረስ የተያዙ ሰዎች በወላይታ ሶዶ ኦቶና ሆስፒታል ለብቻቸው ተገልለው እየታከሙ እንደሆነ መረጃዎች ያሳያሉ። ከጂንካ መጀመሪያ የበሽታ ምንነት ሳይታወቅ ወደ ሀዋሳ ሪፈር የተደረጉ አሉ የሚባል መረጃዎች ስላሉ ህዝቡ ከአላስፈላጊ ንክክ እራሱን እንጠብቅ ለማሳሰብ እንወዳለን። ጤና ጥበቃ ሚኒስቴር የቫይረስን የስርጭት መጠን ለመሸፋፈን ከመሞከር ይልቅ እውነቱን ለሕዝብ ይፋ ማድረግ ይጠበቅበታል። በቀጣይ ቫይረሱ ወደ ሀዋሳም ሊሰራጭ እንደሚችል ስጋት ስላለ ጥንቃቄ አይለያችው እንላል። እንን ወረርሽኝ ከሌሎች ወረርሽኞች የሚለየው ምንድነው ካልን እንግዲህ በንክኪ የሚተላለፍ ነው። አብዛኛው ነገሩ በተለይ የበሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ ከእነሱ የሚኖሩ ፈሳሾች ከነሱ የሚኖሩ የንክኪዎች ጋር የሚተላለፍ ነው። እንደ ኮቪድ ጊዜው አይነት አይደለም ማለት ነው። አሁን የምንሰጠው ምክር ይሄ በንክኪ ብዙ ነገሩ በንክኪ ስለሚሆን በተለይ ደግሞ ምልክቱ ያላቸው ሰዎች ምልክት በሚኖርበት ሰዓት ነው እንጂ ያኔ ሰዎችን ያዩ ሳይሆን ምልክት በሚኖራቸውና ከምልክቱ በኋላ በተለይ አንድ ምልክት ካሳዩ በኋላ ያሉ ንክኪዎችን መቀነስ ላይ በጣም ጠንካራ የሆነ ስራ መስራት ያስፈልገናል ማለት ነው። በአየር የሚተላለፍ አይነት አይደለም። ነገር ግን በጣም ተጠጋግቶ የሚኖር ድሮፕሌትስ የምንላቸው አሉ። በዛ ጊዜ ግን የመተላለፍ እድሉ ይጨምራል ማለት ነው። ስለዚህ ነው እጅን መታጠብ፣ የራስን ንጽህና መጠበቅ፣ መሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ በጣም አላስፈላጊ ንክኪዎችን ሁል ጊዜ መቀነስ የሚለውን መስራት የሚያስፈልገው። በአዲስ አበባ አዲስ ወረርሽኝ ስለመከሰቱ የጳውሎስ ሆስፒታል የጤና ባለሙያዎች ለእናት መረጃ ገለጸው። በአሁኑ ሰዓት በጳውሎስ ሆስፒታል ለወረርሽኝ ተብሎ የለይቶ ማቆያ ስፍራ መዘጋጀቱንና እስካሁን ሶስት ሰዎች ተለይቶ ማቆያ ስፍራ ስለመኖራቸውም ተናግረዋል። በአርሲ 13 ሰዎች መሞታቸውን መሰረት ሚዲያ የጤና ባለሙያዎችን በማነጋገር መዘገቡ ይታወሳል። ታዲያ የመንግስትና የግል የተለያዩ ሚዲያዎች ስለ መተላለፊያ መንገዶችና ስለ ጥንቃቄ መልእክት ብቻ ለማህበረሰቡ እያደረሱ ቢገኙም በሽታው ለምን በመስፋፋት ላይ እንዳለ እንዳልዘገቡ የእናት መረጃ ጥያቄ ነው። ታዲያ ይህንን መረጃ ሼር፣ ሪፖስት እያደረጋችሁ የወገኖቻችን ሕይወትን እንታደግ። በማርበርግ በሽታ ከተጠረጠሩና ህይወታቸው ካለፉት ስድስት ሰዎች መካከል ሶስቱ የማርበርግ ቫይረስ እንደነበረባቸው የጤና ሚኒስቴር አስታወቀ። ከህዳር ሶስት ጀምሮ በኢትዮጵያ ተከስቶ የነበረውን የሄሞግሮፊክ ፌቨር በሽታ ምርመራ በማድረግ የማርበርግ ቫይረስ መሆኑን ማረጋገጥ መቻሉ ይፋ ተደርጓል። የጤና ሚኒስትሯ ዶክተር መቅደስ ዳባ ጉዳዩን አስመልክተው በሰጡት መግለጫ እስካሁን 17 ሰዎች ላይ ናሙና ተወስዶ በትክክል ሶስት ሰዎች ላይ የማርበርግ ቫይረስ ተገኝተዋል። ከእነዚህ 17 ሰዎች መካከል ስድስት ሰዎች ህይወታቸው አልፏል ያሉት ሚኒስትሯ ከነዚህ ውስጥ ሶስቱ በትክክል የማርበርግ በሽታ የተገኘባቸው ናቸው።